ከዚህ በፊት ብዙ ነገር ሲናገር ብዙ ነገር ሲያደርግ ሰምቼ ዩ ኖ አይታችሁ እጭ ልማዱ ነው ብላችሁ የምታልፉት አይነት ሰው አለ። ማን ነው እንደዛ አልፌያለሁ። ማን ነው እሱን ካላችሁ ይሄ እያያዘ ልደታ የሚባል ማለት ነው። እኔ አንዳንድ ጊዜ ማለት ነው ኢትዮጵያ ውስጥ ራሱ ያለው ህግ ሰዎችን የሚቀጣበት ወይ ደው የሚያስርበት ራሱ አንዳንዱ ነገር ግራ ነው የሚገባኝ። ይሄ ሰውዬ ሃይማኖተኛ ነኝ ባይ ነው። በጣም ለሃይማኖቱ ትልቅ ስፍራ የሚሰጥ ነው። በሱ እንደምናየው ከሆነ ግን አይደለም። እሱ በህዝብ መሀል በሃይማኖት ምክንያት ሃይማኖትና ነካ ሃይማኖትን ለማጋጨት የሚሰራ በጣም መርዝ የመርዝ ብልቃጥ የሆነ ሰው ነው። እኔ ዛሬ ነው የተናገርኩት፣ እሱንም ኢትዮጵያ ውስጥ አሁን ባለ ሁኔታ ብዙ የሚያስፈራን ብዙ የሚያስጨንቀን ሁኔታ አለ። አሁን አሁን ላይ ስፔሻሊ እዛች ሀገር ውስጥ በሌላም አካባቢ የሃይማኖት ግጭት አለ። ሰዎች እየሞቱ ነው። በተለያየ በሃይማኖት መንግስታት ከሚጋጩበት እና ከሚዋጉበት በላይ የሃይማኖት ግጭት ምን ያህል ከባድ እንደሆነ ከኔ የተሻለ እውቀት ያላችሁ ይመስለኛል። ይሄ ሰውዬ ሁል ጊዜ ከዛ በፊት አታክ የሚያደርገው ጴንጤን ነበር። የፕሮቴስታንት እምነትን ቁጭ ብሎ ሲሰድብ ነው የሚውለው። ማንም ሰው ግን ይሄን አድርጓል ብሎ የሚናገረው የለም። እሱ ግን ኦ የኦርቶዶክስ እምነት ተነካች ብሎ ወጥቶ ይናገራል። እሱን የሚመስሉ ደግሞ ሚሊዮኖች አሉ። አመፀኞች፣ በሃይማኖት ስም አመፀኛ የሆኑ ሃይማኖተኞች ናቸው። ግን ከኛ በላይ የሚሉ እነሱ ብቻ ባለ ሀገር፣ እነሱ ብቻ ባለ ሃይማኖት፣ እዛች ሀገር ላይ በጣም ኪንግ የሆኑ የሚመስላቸው ትምክተኞችና ሃይማኖትን ለአመፅ የሚጠቀሙ ሰዎች እንደሱ አይነቶችን አፍርቷል። ሃይማኖት የሃይማኖት መልክ አለው፣ ግን ልጁ የመርዝ ብልቃጥ አሁንም ዛሬ ጠዋት ሲናገር የሰማሁት አንድ የሙስሊም አባት የሚናገሩት ንግግር አለት ሙሉውን ሀሳብ አልሰማሁም። እሱ ብቻ የቀነጨባትን ነው። ኢቭን እኚህ አባት ሙስሊም አስተማሪ የተናገሩት ነገር ቢኖር በግል እንደ ግለሰብ ነው መጠየቅ ያለባቸው። እሱ ግን ምን ሲል ነበረ? ኦርቶዶክሱ ተነስ። አንድ ሰው ነው የተናገረው። አንድን ሰው በህግም በግልም በሚያውቁትም በሚታወቀው ሰው መጠየቅ ይቻላል። ግን ምንድን ነው እያደረገ ያለ? የሃይማኖትን ግጭት ለመፍጠር በጣም እየሰራ ያለ። ኢትዮጵያ በአሁኑ ሰዓት ኢትዮጵያ ውስጥ ያለ ሁኔታ በአሁኑ ሰዓት በጣም የሚያስፈራ የሚያስጨንቅ ጊዜ ነው። ከዚህም ከዘም የጦርነትን ድምፅ እንደ አዲስ ልንሰማ ሁሉም የሚያሾከሹክበት ጊዜ ላይ ነው ያለ ነው። እግዚአብሔር ይጠብቃል። ግን ይሄን ሰውዬ ማንም ሀይ አላለውም። አንደኛ ሃይማኖተኛ ነኝ ይላል፣ መብቱ ነው። ማንም ሃይማኖት መከተል አልመከተል። የእሱ ሃይማኖት ግን ለአመፅ ነው። ሁሉ እንዳልኳቸው ነው ከዚህ በፊት ኤንጤን፣ ቤተ ክርስቲያን እየነቀሰ አውጥቶ ሲሳደብ ማን ምን አላለው? አንድ ሌላ ሰው ግን የዚህን የእምነት ቤተ ክርስቲያን ቢጠራ አመፀኞቹን ሰብስቦ ሌላ ታሪክ ነው። በቃ ሁሌ ለጸብ ህዝብን ከህዝብ ጋር በሃይማኖት ሊያጋጭ የሚሰራ ደንበኛ ጅኒ የሚጠቀምበት ሰው ነው። ዛሬ የተናገረው እንደ ቀል የተናገረው ዘሴም ቲንግ ነው። ሁለተኛ እሱ አላማው የራሱ የሚደግፈው ትግል እንትን አለው። ሁሉም የራሱ አላማ አለው። እሱ ይፋኖ ነው። ባለፈውም ጽፎ አስቀምጧል። አገር ውስጥ ነው የሚኖረው፣ አላማውን የሚያራምደው በሃይማኖት ውስጥ ነው። ይሄንንም ስል የእሱ አይነቶች እንደምትፈሉ አውቃለሁ። እዚህ ግን ሃይማኖታችሁ ለአመፅ ስትጠቀሙት፣ መንግስትም ሆነ ግለሰብ፣ ሰላም ፈላጊው ግለሰብ ዝም ሊለው አይገባም። አሁን ኢትዮጵያ ውስጥ ሰላም ነው የሚያስፈልገው። ስንት አመት ተከባብሮና ተአብሮ የኖረን ህዝብ ተነስ ምንድን ነው ተነስ? የትኛው ወራሪ መጥቶበት ነው ተነስ የሚለው? አንድ ሰው ተናገረ። የተናገረው ሰው ትክክል ካልሆነ እንደ ግለሰብ በሃይማኖቱ በእምነቱ መጠየቅ ይችላል። እሱ ሌላውን ማህበረሰብ እና ሌላውን ሃይማኖት ቁጭ ብሎ የሌላውን ሃይማኖት ሲሳደብ ሲሆን የሚናገረው አንድም ሰው የለም። እሱ ማን ስለሆነ ነው ማን ስለሆነ ነው የልብ የልብ የሰጠው እና የኢትዮጵያ መንግስት ራሱ ማለት ነው ህግን የሚሰራበት ወይ ይገርመኛል? ሰንበሪ ተሳደበ ተብሎ ሰንበሪው ነገር አደርገ ብሎ መቀመቅ ይከቱታል። ይሄ ግን እዛው ሀገር ላይ ቁጭ ብሎ አገሪቷን እንደሚያተራምስ ነገር እየሰራ በሱ ሰውዬ በስተጀርባ ያለውን ብዙ ነገር እያወቁ ለምን በህግ እንደማይጠይቅ እራሱ አላውቅም። ምክንያቱም ዛሬ ብቻ አይደለም ይሄ ሰውዬ በህዝብ ላይ በጣም የህዝብን ግጭት በሃይማኖት በኩል ሲሰራ የቆየ ሰው ነው። ሌላ አጀንዳ አለው በጀርባው። እሱን የሚመስሉ ተከታዮች ደግሞ አሉት። ስለዚህ ሃይማኖታችሁ ለሰላም ካልሆነ ትርጉሙ ምንድን ነው? የምትከተሉትስ አምላክ ጋርድ ያስፈልገዋል ወይ? ሁሌም ጠበቃ የምትቆሙለት፣ ሁሌ እናንተ መከታ ልትሆኑለት፣ ሰልፍ የምትወጡለት፣ ተነስ የምትባባሉለት፣ ልትዋጉለት፣ የምትቆሙለት አምላካችሁ እሱ የትኛው? ለምንድን ነው ሰላም ኢትዮጵያ ውስጥ ህዝብ ተጨንቆ ባለበት፣ በኢኮኖሚ በጦርነት በተለያዩ ጭንቁስ ባለበት የሃይማኖት ግጭት ለማምጣት ሲሰራ ሰው እንዲህ አታርግም አትሉት። ማን ነው እሱ? አንድ ሽኮኮ የመሰለ በቃ እሳት የሚለኩስ የሌላውን ሃይማኖት ሲነቅፍ፣ የሌላውን እንትን ቁጭ ብሎ ሲሳደብ፣ ተነስ ብሎ የሆነ መርዝ ዲስረስፔክት ሲያደርግ፣ እያንዳንዱን ግለሰብ አገልጋይ ሲሳደብ ማንም አይናገረውም። ተሳስቶ አንድ ሰው ግን ስለዛ እምነት ኦርቶዶክስ ምናምን ካለ በቃ ተነስ ይልሃል። በቃ ተነስ በቃ ተንቀናል፣ ሊገሉን ነው፣ ሊያርዱን፣ ተነስ፣ በአመፅ ሊያነሳል። ሃይማኖት የሰላም ምልክት የምትሆኑ መቼ ነው ኢትዮጵያ ውስጥ? ስለዚህ ሰውዬ አድርሱት፣ ሰላም ነው ሕዝቡ የሚፈልገው። አንተ ኦርቶዶክስ እምነት ኖሮ እንደምትኖረው ሁሉ እና በሃይማኖትህ አምነህ እንደምትወደው እና ተከብሮ አክብሮ ሰው ሁሉ አክብሮልህ እንደምትኖረው ሁሉ ሌላውን ሪስፔክት አድርገህ መኖር ተለማመድ። አንተ ማንም አይደለም ኢትዮጵያ ውስጥ እንደ ማንኛውም ሕዝብ ዜጋ ለመከበር የሌላውን አክብር። አንተ ደግሞ እከተላለሁ የምትለው ሃይማኖት እግዚአብሔርን የማያሳይ ከሆነ ድጋሚ ሌላ ነገር ያስፈልጋል ማለት ነው እና አድርሱለት። ሲያስተምሩ እንስሳን ስታርደው አሉ ቢለዋውን በደንብ ሳለው፣ ስትስለው እንኳን ቢለዋውን እንስሳው ፊት አታድርገው። ከዛም ረደው፣ አስተራረደህን በደንብ አርገህ ነው ማለት አትገዝግዘው ነው አታሰቃየው ነው ለእንስሳ የተናገሩትን ፊክ አደረጉና ለእምነት አደረጉት። አሁን ያንን ቪዲዮ ያየ ፕሮቴስታንት፣ ያንን ቪዲዮ ያየ ኦርቶዶክስ ሙስሊምን እንዳራጅ አርጎ ነው የሚስለው እና ሀገራችን ላይ የእርስ በእርስ ጦርነት ሊጀምር ነው። የእምነት ጦርነት ሊጀምር ነው። ፖለቲካው እኮ በቂያችን ነው። እርስ በራስ ለመባላት ፖለቲከኞቹ በደንብ አድርገው ሰርተውልናል። አማራ የሚባል ታርጋለህ፣ ኦሮሞ የሚባል ታርጋለህ፣ ትግሬ የሚባል ታርጋለህ ደቡብ የሚባል ታርጋ ስላለህ እሱ በቂ ነው። እምነቱ ጋር ምን ወሰደህ? ሙሉውን በደንብ ስሙት። ሙሉ ቪዲዮውን ሶስት ቪዲዮዎችን እንመልከት። እዚህ ጋ እና እዚህ ጋ የምታዩቸው ቪዲዮዎች ትክክለኞች ኦሪጂናሎች ሲሆኑ እዚህ ጋ የምትመለከቱት ደግሞ ክርስቲያኖች አቀናብረው ያመጡት ቪዲዮ ነው። መጀመሪያ ፌኩን እንመልከት። ፌኩን ስትመለከቱ በነጭ ምልክት ያደረግኩባቸው ሁለት ቦታዎች ላይ ልብ አድርጉልኝ። ከዛ በኋላ ኦሪጂናሎቹን እንመለከታለን። ስትገለው ግን ካፊር ቢሆንም አገዳሉን አሳምር። ተንፊል ማድረግ ፍንጫ መቁረጥ ዓይን መጎልጎል የሆነ ሰውነቱን መቀዳደድ ተከልክሏል። ነቢ ስ ለም ከልክሏል። ሪብሓ ስታቱ አስተራረዳችሁን አሳምር እንዴት ነው አስተራረድን ማሳመር ሲባል? ወልሁድ አሐደኩም ሸፍረተው ወል አንድ ሰው ቢላውም በደብ አድርጎ ይሳለው። እዚህ ቪዲዮ ላይ እንደምትመለከቱት ሁለት ቦታዎች ላይ ቆርጦ ያመጡት ቦታዎች ላይ በኦሪጂናሎቹ ቪዲዮዎች ላይ እንመለከታቸዋለን። ከዚህና ከዚህ ቪዲዮና ከዚህ ቪዲዮ ላይ ነው ቆርጦ ያመጡት። አሁን ካፊር ቢሆንም ብለው የተናገሩት ምንድን ነው? ካፊር ቢሆንም እረዱት። የምታርዱበትን ቢላ አስተካክላችሁ እረዱ ብለዋልን? በዚህ ቪዲዮ ላይ ስለ ካፊር ያወሩትን እንመለስ። ሀዲስ ላይ ተጠቅሶ እንደመጣው ኢነላሃ ከተበል ኢሕሳና ፊ ኩል ሽይእ አላ ሁሉ ነገር ላይ በጎን ነገር ግዴታ ያደርጋል በጎ መስራት፣ ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን ቢለው ሲገልጹ ምናሉ ኢዳ ቀተልቱ ፈአሕሲኑ ቅትለ ስትገሉ እንኳን እንደ በሸሪያ መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳማው። ጂሃድ ላይ አገኘው አንድ ካፊር እንግዲህ እሱ ሊገለህ ሲመጣ መቼስ እንደሚባለው አበባ አቅፍ ይዘ እንኳን መጣ ምናምን ብለህ በአበባ አቅፍ አትቀበለው። ሊገለህ ይመጣ፣ የዛኔ ትገለዋለህ። ለራስ ተከላክለ፣ ለዲን ተከላክለ ትገልለዋለህ። ስትገለው ግን ካፊር ቢሆንም አገዳልን ማሳመር ማሰቃየት አይችልም። አፍንጫ መቁረጥ፣ የአይን ጎልጉሎ ማውጣት፣ ይሄ አንገት በጥሶ እንዲህ ማስፈራራት ላ በእሳት ማቃጠል ላ ዩዓዚቡ ፊ ናር ኢላ ረቡ ናር። በእሳት የሚያቃጠል የለም እሳትን የፈጠረው ጌታ ቢሆን እንጂ ካፊር እንኳን ቢሆን አገዳደልህ ትክክለኛ ሊሆን ይገባል። ሊገልህ መጥቶ እንኳን ቢሆን ድንገት ብትገለው በቃ ሊገለኝ መጥቶ ነበረ ብለ አንገቱን ቆርጣ ምናምን በእሳት ማቃጠል ይሄ በእስልምና የተከለከለ ነው የሚል አውድ ነው የተናገሩት። ሁለተኛው ስለ ማረድ ቢላውን በረም አስተካክላችሁ ረዱ ብሎ የተናገሩት ክርስቲያኖችን ነው። እዚህ ቪዲዮ ላይ እንመልከተው። ስለዚህ

ነቢ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይስላል፣ ቢላው ማለት ነው። ምናምን ጣፈላ ቀብል ሃ እንዲህ መጀመሪያውኑ አትስርም ነበር። አቱሪዱ አን ቱሚተሃ መውታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው። ሁለተኛው ኦሪጂናሉ ቪዲዮ ደግሞ ይሄ ነው። ያወሩት ስለ እንስሳ ማረድ ነው። ይሄን ቪዲዮ ምሰራው ይህን ያህል የምናስረዳችሁ ሰላም ወዳድ ስለሆንም ብቻ ነው እንጂ የፈለጋችሁትን አመለካከት ይዛችሁ ገደል መግባት ትችላለን። የአያዘ ልደታ የተባለ ኦርቶዶክስ ሰውዬ መቼ ነው ግን አእምሮ የሚበስለው? ሁልጊዜ የሚሰራው ስራ የህፃናቶችና የሴቶችን ስራ ነው የሚሰራው። ሰሞኑን አንድ ኡስታዝ አላህ ይጠብቀውና በእስልምና ሃይማኖት አንድ ሙስሊም እንዴት ነው የእንስሳትን እርድ ስነስርዓት ማካሄድ አለበት ኢስላም የእንስሳትን እንኳን መብት እንድትጠብቅ ያስተምራል የሚል አውዱ ያለው ትምህርት ሲሰጡ ነበርና አውዱ ባለዋለበት እንዲሁን አውዱን ቆራርጠው ለፕሮፓጋንዳ ለመጥፎ ነገር ያዋሉ የኦርቶዶክስ መንጋዎችና ዲያቆናቶች እንዳሉ አስተውልናል። ያያ የተባለው እንጭጭ ጭራሽ ኡስታዙን ምንድን ያለው አንቀጽና ምዕራፍ ጠቅሶ ብሎ ሲዋሽ ነበረ። ያያ ዘለድታ ስራ አሳፍሮ ቪዲዮን አጥፍተዋል። ቪዲዮ ሰርተ ኡስታዙ ያሉት እንደዚህ እንደዚህ ነው ስለ እንስሳት ማረድ ስነስርዓት ነው ያስተማሩት ብለ ቪዲዮ ስራ በኢትዮጵያ ታሪክ ኦርቶዶክስ ሙስሊሙን ማህበረሰብ ስትገድልና ስታሳድድ የኖረች ናት። በነገራችን ላይ ኦርቶዶክስ ስለ ወንጌል ምንም አታውቅም፤ ምክንያቱም እድሜ ዘመኗን ቢዚ ሆና የኖረችው ኦኬ፣ ኦርቶዶክስ ያልሆነው ሙስሊሙን ጭምር ስታሳድድ ስትገድል ነው የኖረችው። ደግሞ ኩያያ ዝርደታ አፍርም እኮ ወንጌል ምናምን እያለ በቤት ትፖስታለ ቤት ያለውን ቪዲዮ እያየኝ ነው። ቪዲዮ የምሰራብህ ሰሞኑን ማለት ነው እንዴ ኢቨን ፕሮቴስታንቶች ወደ ኢትዮጵያ መንበረ ስልጣን ከመጡ በኋላ ራሱ በጎንደር በጎጃም የሚፈርሰው መስጊድ ለሚገደለው ሙስሊም አይደለም እንደ ታውቃላችሁ ኦርቶዶክሶች ኢትዮጵያ ውስጥ በተለይ አማራ ክልልና ትግራይ ክልል ሙስሊምን የሚገድሉትና የሚያሳድዱት ለምን እንደ ታውቃላችሁ ኦርቶዶክሶች እንዲፈሩ እንዲከበሩ በሚል ማለት ነው ለኦርቶዶክስ ክብር ሙስሊም መገደል አለበት ሶሻል ሚዲያ ላይ የኦርቶዶክስ መንጋ እንደዚህ ሲዋሽ ይውላል በተግባር ግን ገዳዩ አሳዳጁ አራጁ ማን ነው? ኦርቶዶክስ ማህበረሰብ ነው። ጎንደር ላይ የገዛ ጎረቤቶቻቸውን በድንጋይ ቀጥቅጠው አደል የገደሉት። ስንት ለስንት ዘመን የኖረ መስጊድ አፍርሰው ሱቃቸውን አደል የዘረፉት። እን በኢትዮጵያ ምድር እኮ ነው የሙስሊምን በመግደልና ሙስሊምን መስጊድ አቃጥሎ የሙስሊሙን ዘርፎ ለማርያምና ለገብርኤል ምስጋና የሚያቀርብ ትውልድ እኮ የኦርቶዶክስ ትውልድ እኮ ነው በኢትዮጵያ ታሪክ ማለት ነው። እንዴ እኔ ግርብ እኔ የኦርቶዶክስ በቃ ሶሻል ሚዲያ ኢንፍሉንሰር ነኝ የሚለው እንዲያውቁ ምኑም ተመሳሳይ በነገራችን ላይ ተመሳሳይ ጠላ ስለሚጠጡ ነው እንደዚህ ዓይነት አስተሳሰብ ያለባቸው አንፋታም እያየዘ ልድታ።